ይህ ታሪኬ የሚጀምረው የ18 ዓመት ልጅ አካባቢ እያለሁ ነው። በየቀኑ አፍንጫዬ እንደ ጉድ መድማት ጀመረ። ዶክተር ደወለልኝና አሁኑኑ ቀጥ ብለህ ወደ ሆስፒታል መሄድ አለብህ አለኝ። በወቅቱ የመሰላቸው ካንሰር ነበር። ዶክተርም ለመኖር ምናልባት አንድ ዓመት ብቻ ነው የሚቀርህ አለኝ። ያኔ ነበር ባለፈው ህይወቴ ምን ሳደርግ እንደነበር ማሰብ የጀመርኩት። በትንሹ ወንጌልን መመስከር ጀምሬ ነበር። ከዚያም ድንገት ሙሉ ትኩረቴን ስራዬ ላይ አድርጌ ስለነበር የወንጌል ስራዬን ወደዛ ጥዬ እግዚአብሔርን ችላ ብዬ ነበር። አልፕስ የሚባል በሽታ እንዳለብኝ ተረጋገጠ። ይህም በሽታን የሚከላከሉ ሴሎች ጥሩ ሴል መጥፎን ሴል መዋጋት ሲገባው ጥሩ ሴል ከጥሩ ሴል ጋር በስህተት መጥፎ ሴል መስሎት ሲያጠቃው የሚፈጠር ህመም ነው። በህመም ውስጥ እያለሁ እጮኛዬና ሌሎች በዚ የነበሩ ሰዎች ሲያወሩኝ ይሰማ ነበር። ከዚያም እንደማሸለብ አደረገኝና ህልማየሁ ብቻ አላውቅም ይሄ ሁሉ ቀን እንዴት አልፎ፣ ከአስራ አምስት ቀን በኋላ ልነቃ እንደቻልኩ መጀመሪያ ስነቃ ያየሁት ጣቴን ነበር። በሚያስፈራ ሁኔታ ጠቁሮ ነበር። ማሽኑ ወደሚያስፈልገው የሰውነት ክፍል ኦክስጅንን እያስተላለፈ ነበር። ወደ እግርና ወደ እጅ ጣቶቼ ግን አልነበረም። መጀመሪያ ስነቃ ንዴት ውስጥ እና ብስጭት ውስጥ ነበርኩ። ማሰብ የነበረብኝ በመንቃቴ ምን ያህል እድለኛ እንደሆንኩ ነበር። ኮማ ውስጥ በቀላሉ ህይወቴ ሊያልፍ ይችል ነበር። ምክንያቱም አስር ፐርሰንት የመኖር እድል ብቻ ነበር የቀረኝ። በእያንዳንዷ ባደረግኩ ሰርጀሪ ኢየሱስ ከኔ ጋር እንዳለ ይሰማኝ ነበር። በሆስፒታል ውስጥ ኢየሱስ በእኔ መስራት ጀመረ። ዶክተሮችና ነርሶች በዛ የነበሩት ሁሉ በሆነ እውነት ማመን እስከሚያቅታቸው ሆኑ። እኔም ተደሰትኩ። መጥተውም ደህናነህ ብለው ሲጠይቁኝ በጣም ደህናነ ክርስቶስ ኢየሱስ የሚባል አዳኝ ከእኔ ጋር እንዳለ አውቃለሁ። እግዚአብሔር ይህንን ያደረገው በምክንያትና ታላቅን ነገር ለማድረግ ነው። ለዚህ ነው ለእኔ የሆነልኝን እየተናገርኩ የተናገርኩ ሌሎች ላይ ተጽዕኖን የምፈጥረው። ወደ ቤተ ክርስቲያን ተመልሼ የሄድኩ መዝሙሩ ልክ ሲጀምር የደስታን እንባ እየተንከባለልኩ አነባሁ። እዛ ባሉ ብዙ አማኞች ተከብቤ ነበርና በረከቶቼን እንድቆጥር አደረገኝ። ለዛ ነው ብዙዎች የኔን ታሪክ እንዲሰሙ የምፈልገው። ሰዎች የሙት አልጋችሁ ላይ እንድትቆዩ አያስፈልግም። አሁኑኑ ይህን ተረድታችሁ ተነስታችሁ ሕይወታችሁ ላይ ስሩ። የእግዚአብሔርን ክብር በየቀኑ ግለጡ። ዙሪያችን የተሰጠን ሁሉ በረከታችን ነው። ሁሉም የተሰጠውን በረከት ሊቆጥር ይገባል። ረዥም ጊዜ ያላችሁ መስሏችሁ እየተዘናጋችሁ ያላችሁ ንቁ። የክርስቶስ ኢየሱስ መምጫ ቀርቧል። በማንኛውም ሰዓት ኢየሱስ ሊመጣ ይችላል። ምክንያቱም ምልክቶቹ ሁሉ እየተፈጸሙን ያሉት ኢየሱስ ክርስቶስ አዳኛችሁ ደሙን ስለእናንተ አፍስሷል። ይሄ ትኩስ የሆነ ደም ዛሬም እናንተን ይጠብቃል፣ እንድትታጠቡበት፣ እንድትነጹበት፣ እንድትጸድቁበት ኑና በንስሐ ካላችሁበት ከተዘፋቃችሁበት የዓለም አጽያት፣ የዓለም በደል ኑና ወደ ክርስቶስ ኢየሱስ ዳኑ። ክርስቶስ ኢየሱስ ይወዳችኋል። ማንም እንደ ኢየሱስ የሚወዳችሁ የለም። ዛሬም ለዘላለምም ኢየሱስ ያው ነው። ስሙ ከፍ